እርሷን ለምኮረኩራ እርሷ ተሰማዋት? እንዴ፣ ምን አገባው? ልትኮረኩረኝ አስባለሁ ነው? እዛው እዛው የጀመርከውን ምን ይላል? እዚህ ለመካካት ነው።

ሲጀመር ጦርነት ቆመ አልቆመ እኔ ምን አገባኝ? ኧረ እንትን ይሄ ቁም ነገሩ የውሻ ሰንሰለት አንጠልጠላ ማማ አንተ